ዘጋችላችሁ ቆይ፣ ምን አደረገች? አታይም እንደ ቤዛ ምን እንዳስመሰረቻት አገኛ እኛ እንደምናስባት ልጅ አይደለችም። በጣም አደገኛ ልጅ ናት። በጣም አንተም ከአደጋ ያለህ ግንኙነት በልኩ እንዲታደርግ ታድርጋለች እ እነሱ ቀን ይህን ነገር ስለነገሩሽ ብቻ አንቺ እንደዚህ ማለት ነበረብሽ። ይኸውልሽ በእርግጠኝና ፍቅርና ቤዛ ናቸው እንደዚህ ያደረጉት። አንተ ከምትነግረኝ ወሬ ይልቅ በዓይኔ ያየሁት እውነት ይበልጣል። እኔማ ከልጅ ያስፈልቼ ጻድቅ ጻድቅ ስትጫወት አግኛት ነበረ። ቦታም ስትጫት ነበር ባስቀምጥኳት ቦታ ግን አልተገኘችም እሷ። ስለዚህ ስለዚህ ከዚህ በኋላ እሷን የመሸከ ማለፍነት የለብኝም። በጣም ጥሩ። እኔም ከዚህ ሁላችሁ ደስ ይበል። አንቺ ምን እያደረግሽ ነው? ልቀቂኝ! ይኸውልሽ ፀጉርሽን ሳነቃቅልልሽ። ልቀቂኝ! ልቀቂኝ! ቤዛ፣ ምን እያደረጋችሁ ነው? እማዬ፣ ቆይ ቤዛ፣ እዚህ ቤት ምንድን ነው የምታደርገው? ተረጋጊ ፍቅር። ከዚህ በኋላ ቤዛ እዚህ ነው የምትቆየው። የት? ኧረ እማዬን አልቻልኩም። በቃ መሞቴ ነው ዘንድሮ። ድብን በይ በቃ ጨርሻለሁ። ስለነበረን ቆይታ በጣም አመሰግናለሁ። አደይ ልትሄጂ ነው እማዬ? አሻንጉሊቴ። የምን አሻንጉሊት? ይሄ የእኔ አሻንጉሊት ነው። ቆይ ትንሽ አታፍሪም? ከእኔ የወሰድሽውን አሻንጉሊት እዚህ ድረስ ይዘሽ ትመጪ? ፍቅር ምንድን ነው የምትይው? ይህ አሻንጉሊቴ ነው። ፍቅር አትጃጃይ፣ አሻንጉሊቱ የእሷ ነው። እሺ፣ አንተ የእሷ መሆኑን በምን እርግጠኛው አሻንጉሊት ወይ፣ ማን መልሽላት። ኧረ የእኔ ነው አይደል? አዎ፣ እታለም ፍቅር እየዋሸች። አንተ በምን እርግጠኛ ነህ? አዴ፣ ስለምትወዳት እሷም ስለምትወድ የፍቅር መግለጫ አሻንጉሊት ሰጣት። ቆይ ወዴት ነው የምትሄጂው? መጨረስን እና አሻንጉሊቱ ውስጥ ጫት። የራሴ ነው ለማንም አልሰጥም። እናንተ፣ አቃጥላ። ሴትዮ ምን ሆናለች? ጋይስ ምንድን ነው እኔ በቃ፣ በጣም እያናደደች ነው ሴትዮዋ። የዋ ዝም ብላ ነገሩ ግራና ቀኝ ሳታይ፣ እንዲያው ዝም ብላ የነገሯትን ይዛ ዝም ብላ እንትን ትላለች እንዴ! ወይ በልክ አታጣራ፣ ወይ የነገሮችን በልክ አታደርግ እንዴ! የምር አናደደችን ጋይስ። እንዴ አደይ ንዳ ዝም ብላ ቤዛ ጋር አብራ እዛ ስታወራ ስለመጣች ብቻ መታ በጥፊ ትላላለች እንዴ! ደግሞ ጨራሽ ብላ የልጇን እንትን ሰምታ። የዴን አሻንጉሊቷን ሊቀማት የደቭን ስጦታ ጋይስ የምር እኔም ተናደድኩኝ እኮ። ምን አስባ ነው ሴትየዋ እንዴ እንደዚህ ይደረጋል እንዴ? እንዴት ነው ምንድነው ይሄ ነገር? እስከዛሬ ከልጅነት እያለሽ ምናምን ጌል ስትቀባጥር እንዳልነበረች ጭራሽ። አሻንጉሊቷን መልሽላት፣ እውነቷ ነው አዴ። ግን በጣም ነው ዛሬ ደስ ያስባለች የእውነት ማለት ነው ለማንም አልሰጥም የራሴ ነው ብላላሽ ስትል ማለት ነው ይመቻት። ወይኔ ፍቅር፣ ወይኔ ፍቅር ተንኮል። እኔ ግን ጋይስ የምር በጣም ነበር የፈራሁት የዛን ጊዜ አሻንጉሊቱን ጓዟን ስትበረብር እንደ ሴትዮዋን የሆነ እቃ ቦርሳ ውስጥ ጨምራ ቦርሳ ውስጥ የሆነ እቃ ሰርቃሽ ሄደች ብላ ከእናቷ ጋር ሌላ ጦስ ታመጣባት ነው ብዬ ነበረ። በአሻንጉሊት ማረቻት ማለት ነው። ደቭ ራሱ ተናደደ ኮ እሱ ራሱ ገዝቶት ባይሆን፣ ምን ያክል አስባችሁታል? ሌላ ጥርጣሬ ያስገባ ነበር። በስማም ሰው ግን እንዴት ነው እናንተ? እንዴት ነው የእውነት? አታናድዳችሁም ጋይስ? አልተናደዳችሁም እንደኔ? የምር በጣም ተናደድኩት። አንደኛ እናትየዋ ዝም ብላ ተንከርሴስ ነገርናት፣ በቃ ማለት ነገሮችን አታጣራም። ሁለተኛ ደግሞ መታ ዝም ብላ እንዴ ሰው ላይ እንትን ትላለች እን እንዴ አዴን አስባችኋል? ይሄን ያክል ከልጅንጥ ለላይሽም በቃ አቴጅም። ትናንትና ራሱ ልትሄድ ስትል አቴጅም ብላ አስቀረቻት። ዛሬ በጥፊይትላታለኝ እን በጣም ነው የሚያናድደው። እንግዲህ ዴቭን በጣም ነው የተናደደ የተበሳጨው ግን፣ ያው እሱም ተነስቶ ነበር ሊሄድ፣ ግን ያው አዲያ አይሆንም በዚህ ሁኔታ መውጣትም ባለበት በራሱ መንገድ ወስነህ እንጂ እኔ ለኔ ብለ በዚህ ልክ መውጣት አትችልም ስላለችሁ እንግዲህ ተረጋግቷል ማለት ነው። ሰላም ውድና የተከበራችሁ የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ከሁሉ ሰላም ነው፣ በያላችሁበት ሰላምታ ይድረሳችሁ። ዶችዬ ላይክ በማድረግ ቪዲዮን ጀምሮ እስከ መጨረሻ በማየት ሀሳብ አስተያየታችሁን በኮሜንት አስቀምጡልን ሀሳባችሁን እንመልሳለን ማለት ነው። ሁሌም ስለምሰጡን መልካም አስተያየት ምስጋናችን ከፍ ያለ ነው። ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ የዲወል ምልክቷን በማጥቆር ሁሌም አዳዲስ ቪዲዮዎችን ስንለቅ ወደ እናንተ እንዲደርሷችሁ ይረዳል ማለት ነው። ሁሌም አብራችሁን ስለሆናችሁ እናመሰግናለን። እንግዲህ በዛሬው ቪዲዮ አደይ ተደብድባለች። የእውነት እኔ በጣም ነው እንትን ያልኩት ማለት ነው። እንግዲህ ቤዛ ማለት ከእውነታው ግን አንደኛ ከነዲያ መንዲ ጋር ያው የፍቅር እናት ነዲያ መንዲርም ጦሩን ተሰላላላት ሌላ ተንኮል። ቤዛ ግን አያችኋት አሳቧ እንዴት እንደሚመጣላት በቃ ተንኮሉን እዘው ትጠነሰሰዋለች። አሳቻችሁታል ፍቅርም እንግዲህ ቤት ስትመጣ ፍቅር ራሱ ይዛት ነበረ። ግን እናትየቱ በቃ ታይ ታይ ከአሁን በኋላ ቤዛ ዝንምቶ ነው። ምክንያቱም አዴ ና አባራ ቤት ቤዛ የቤት ሰራተኛ ሆና ቁጭት ማለት ነው። ሲጀመር ቤዛ የምትፈልገው ይሄንን ነበረ፣ አዴን ማባረር ነበር ዋና አላማው። አዴን አባረረ ካሁን በኋላ እንዲፈልጋች ሁሉንም ታሽከረክራችኋለ ማለት ነው። እንግዲህ ዴቭ እንኳንም ወጣች ካሁን በኋላ በራስሽ መንገድ እንትን ታያለሽ ብሏል። ግን የሚገርመው ነገር በዚህ ሁኔታ አይቀጥሉም። አሁን አዴን እንግዲህ የፍቅር እናት ሄዳ መለስ አዴይ ትጠናለች ምናምን ሌላ ነገር ትልመጠመጣለች እኔ ግን እኔ እንደኔ ሀሳብ በቃ ካሁን በኋላ አዴይ በዛወታለች። ዴቭ ነገሮችን አመቻችቶ ሽማግሌም መላክ አለበት። ነገሮችን አመቻችቶ የራሳቸውን ነገር መጀመር አለባቸው፣ የራሳቸውን ህይወት ብዬ አስባለሁ ማለት ነው። ምክንያቱም ተመልሳ እነ ፍቅር ቤት አዴይ ከመጣች በቃ ያስጠላል። የእውነት ማለት ነው። እስኪ እናንተ ምን ትላላችሁ? ቤተሰቦች የእውነት መምጣት የለባትም አዴይ። በቃ አሁን አስወጥታታለች አይደለ? በቃ አዴይ ዴቭም ደግሞ ማስተካከል ያለበትን ነገር አስተካክሎ በቃ የራሷን ነገር እንትጀምር ወይ ደግሞ ከዋና ለራሱ ሌላ ቤት መቀየር እንዳለባት ነው የሚሰማኝ እንጂ ድጋሜ እና ፍቅር ቤት በስማ ምን በጣም ነው እንት ነው ማለት ነው። ፍቅር እንግዲህ ያዲና አባራ ያው የራሷ ሰው ለማድረግ ነው ዴቭን። ዴቭ እንደሆነ መኝታ ቤቷ ክላሷ ሆና እንኳ ራሱ ክላስ መቀመጥ የማይችል ሰው ነው። እንደውም ከእንኳን ሞጣሽ ሲሰየው እንግዲህ በነፃነት አገኝሻለሁኝ እያላት ነው። ብቻ ይሄ እንግዲህ ቤዛ ተንኮል አስካሁን ዴና ተሸፋፍኗል፣ ግን ከሀቁ ከእውነታው የትም ስለማይራቅ እውነታው ይወጣል፣ ቢዘገይም አሁን የሚያስጠላኝ ማለት ነው እኔ አሁን ዲዲን አሁን ትን ለማመጣት እንደገና ምክንያቱም አንደኛ ቤዛ ሁሉ ነገር ስራው የማይሆንላትም ሲቀጥል፣ እንዴ ሆ ጉድ እኮ ነው እንደማትሆንም ፍቅር አራሷ እኮ ታውቃታለች ቤዛ። ግን ያው አለ አይደለም አዴይን ለማባረር ስለሆነ ዋና ተንተናቸው ለዛ ነው። አንድ ላይ እንትን ያሉት ማለት ነው። እንግዲህ ግን ያው ዴቭ እዚህ ጋር ጠንከር ብሎ የራሱን ነገር አድርጎ አዴይንም የምትፈልገው በምትፈልገው መልኩ ነገሮችን አስተካክሎ በራሳቸው የራሳቸውን ህይወት ይጀምራሉ የሚል ተስፋ አለ ማለት ነው። ሌላ እንግዲህ ለሊነች ለሊን ቆንጆ፣ እንግዲህ ሀሪፍ ደህና ነች እግዚአብሔር ይመስገን፣ ተረጋግታ እንደምብራለ ማለት ነው። ህይወት ይቀጥላል አይደል ጋይስ? ምናልባት የሚለያይበት ነገር ሊኖሩ ይችላል እንጂ ህይወት ይቀጥላል። እና እንግዲህ አሪፍ እንትን እያሉ ነው፣ ፈጣሪ ይመስገን። ሌላው ደግሞ ባቡሬ እንግዲህ ፍቅር ፍቅር እንትን እያለው ነው። ለሌን ፎንቃ ነገር እየገባለት ነው፣ ግን ላለማስነቃት እየመካከረ ነው። ያው እንግዲህ ጉንጫን ቅድም ነካ አድርጓትን ሲሄድ ለሊ ያው በጣም ኤላም በጣም ስለምትወደው እንግዲህ ወደ ድሮው ትዝታዋን ይመለሳት። በቃ ማለት ህይወት ከጣብ አብሽሪ ያለሁልሽ ምናምን ብሎ አስተያይቲ በቃ ወደ ኋላ ነው ትውስታም ይመለሳት። ያው በጣም ነው የምትወደው ታውቃላችሁ። በዛ ላይ የሚወዱትን ሰውም በቀላል መርሳት በጣም ከባድ ነው አይደል ጋይስ? እኔ በጣም ነን አዲስ። እቺ የፍቅር እናት እዚያ ትሄድ ገጠር፣ የእውነት ትሄድ እቺ የፍቅር እናት ማለት ነው ጋይስ ትሄድ። እንደ ፍትህ ድምጻችን ይሰማል። ተይሪዛው ገጠርና ሊዱና ባርኮት ይመለሱልን፣ ጋይሱ በስማም እንዴ! ሰላማችን አሳጥ። ዝም ብላ ወይ በልክ ኢንፎርሜሽን አታጣራ እንትን እያደረገች እኮ በጣም ጋይስ አበሳጨችን። በእንደ ፍቅር እኔ በቃ በአላቅም። አሁንም ልጄ ልጄ ተረፍሽልኝ ልጄ ምናምን እያለች አላልኳችሁ እንዴ! ተናድጄ ልሞት ነው ቤዛ። ግን በስማም ወይ ቤዛ፣ ወይኔ ቤዛ ደግሞ አሁን ዛሬ ቤት ተንኮላ ይጋለጣል ብዬ እኔ በጣም ተስቤት ነው የጣፈኩ ነበረ። ግን ነገር በሌላ መስመር አስሄዱት ታውቃላችሁ ጋይስ፣ ረረረረ ተንኮለኛ ሰው ማ ከባድ ነው። ሌላ እንግዲህ አሹ ነው አሹ፣ እንግዲህ ውድ የሆነ ቦታ ወድቆ ተገኝቷል። እንግዲህ ገንዘብ አለው ብለው ደብድበውት ይመስለኛል ዱርዬዎች። እንግዲህ ዳይመንድ እና ሮማን ሲፈልጉ ነው ያገኙት። ሮማን በጣም እንደነገጠችው እንግዲህ ግን ያው አይሞትም በእርግጠኝነት ይናስ ይድናል። ግን ያው ተደብድቦ ተጎርቶ ወደ ሐኪም ቤት መግባት አለበት። ማን ነው በቀጣይ ቪዲዮ እንግዲህ አዴ ለሊጋ ሄዳለች። በቀጣይ በአዲስ ነገር እንመጣለን። እስከዛ ሰብስክራይብ ያደርጉ ጠብቁ።